አነ መሐመደን ረሱልላህ ረሱልላህ ከአላህ በስተቀር ከአላህ በስተቀር በእውነት የሚመለክ አምላክ የለም። በእውነት የሚመለክ አምላክ የለም። ነብዩ መሐመድም ነብዩ መሐመድም የአላህ መልክተኛ እና ባሪያ ናቸው። የአላህ መልክተኛና ባሪያ ናቸው። አላሁ አክበር አላሁመ ለከል ሐምድ ወለከ ሽኩር ያረብል አለሚን እንኳን አላስፓነታላ ደቂ ነው መንገድ መራሽ አላስፓነታ ለህፃናት ወደዚህ እውነት እንድትመጪ አደራይሻለሁ። ቃል ተክቢር፣ አላሁ አክበር። ተክቢር፣ አላሁ አክበር። ተክቢር፣ አላሁ አክበር። ዛሬ አንድ ነፍስን የዳነችው ከእሳት ማለት ነው። ሲኑ አንቺ የአማጥሾውን መድን ያው እውነቱ በቃ ሀቅ ብትመርም መቀበል ስላለብን ነፍሳችንም መዳን ስላለበት የዓለማቱን ጌታ ደግሞ መገዛትም ስላለብን ወደ እስልምና መጠናል። አልሐምዱሊላ እስካሁን ድረስ በጣም ሰላም ነን። ሰላማችን እየበዛን የመጣው አንድ አምላክን ከመገዛት በላይ ምንም የሚያስደስት ምንም የሚያረጋ ነገር የለም እና አንቺ ከዛሬ ጀምሮ ሙስሊም ነሽ። ከዛሬ ጀምሮ ልክ እንደ ተወለድሽ ህጻን ልጅ ነሽ። ምንም ኃጢአት የለብሽም። ዶዓሽ ራሱ በጣም መቅቡል ነው። በቃ እንደ ንጹህ ሰው ስለሆንሽ ማለት ነው። እና እኔ ሁሌ ዶዓ አረግልሻለሁ። እኔ ከጎንሽ ነኝ። በምንም አይነት ሁኔታ ከዚህ በፊትም ከጎንሽ ነበርኩኝ። አሁን ደግሞ የበለጠ ከጎንሽ ነኝ። አላህ ጽናቱን ይስጥሽ። በእስልምና ሃይማኖት እንደሚታወቀው ማለት ነው ሲኒ የሆነ ጥያቄ ጠይቀሽ ይሄ መንፈስ ይገልጽልሻል የሚባል ነገር የለም። እያንዳንዱን ነገር ትጠይቂያለሽ፣ ለእያንዳንዱ ነገር መልሳለሁ። እንዲ ተደባብሱ የሚታለፍ ነገር የለም። ስለዚህ ማወቅ ማመን የሚባል ነገር ላይ ፎከስ አርጊ። ትምህርትሽን ተማሪ ወጥረሽ ማለት ነው። እዚህ እንዲ እንትን ምናምን ነገር ማለት ጥሩ አይደለም። ሙስሊም ሴቶችን የተሻቸው ከሆነ የተሰተሩ ናቸው። እዛም እዚህም እዛም እዚህም አይሉም። የሚጠቅሙሽን ሰዎች ጓደኞች አርገሻዢ። ምናልባት የምትፈልጊ ከሆነ ስምሽን መቀየር የምትፈልጊ ከሆነ ንገሪንና ስም እናወጣለሽ። ከዛ ሌሎች ሰዎች እንግዲህ ሀሳብ ካላቸው ሀሳብ ይሰጡሻል። እሱን ነገር ንገሪኝና አንድ እኔ መናገር የምፈልገው ነገር አለ። እሺ፣ ጃህዬ እኔ ከበፊቱም በጣም ወደ ስም ሰሚራ ነው። ሰሚራ በጣም ወደ ስም ነው በጣም አሪፍ። ስለዚህ ከዛሬ ጀምሮ አንቺ ሰሚራ ተብለሻል። ሰሚራ ሰሚራ፣ የረሱን ወዳጅ እንትን ነፃ አውጪ፣ ያው እውነቱን ስለምታቂ ማለት ነው። እና በጣም አመሰገናለሁ። እና በቃ እኔ ከዚህ በኋላ ማውራት አልችልም። እነገን እሰማቸዋለሁ። መውደዴን ለማሳየት ደግሞ ኢየሱስ ፈጣሪ ነው፣ አምላክ ነው ማለት አልችልም። ምክንያቱም ያው እሱም አላለም እንደዛ። እኔ ሰው ነኝ አለ። ከአምላክ ሰምቼ የምናገር ሰው ነኝ አለ። ኦፍኮርስ የማርያም ልጅ ነው፣ የሰው ልጅ ነው። ኢየሱስ ሰው ነኝ አለ። አዎ ሰው ነህ እላለሁ እኔ። መልእክተኛ ነኝ አለ። በቃ መልእክተኛ ነህ እለዋለሁ። እኔ ነቢይ ነኝ፣ እኔን የሚቀበል የላከኝን ይቀበላል፣ ነቢይም በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል አለ ኢየሱስ። ስለዚህ ኢየሱስ በጣም ወዳለሁ፣ ግን በቃ አምላክ ፈጣሪ ማለት አልችልም ምክንያቱም አይደለም። እና ይሄ ነው ያው ቃል እንግዲህ፣ ፈጣሪ አንችንም ይርዳሽ፣ ቀጥተኛውን መንገድ ይምራሽ። እና ደግሞ ያው የኔን አንችን እንተዋወቃለን፣ ደግሞ በደንብ ታውቂዋለሽ እውነቱ። እና አስቢበት። እና በቃ እኔ ለክርስቲያን እህት ወንድሞቼ የማስተላልፈው መልእክት ምንድን ነው? በቃ ውጡ ከዚህ ጨለማ ማለት ነው። ፈጣሪ እስቲ ብሉይ ኪዳን አንብቡ፣ እሺ የነቢያትን መንገድ አንብቡ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ነገር አልነበረም። አንድ አምላክ ነው የተመለከው እና ብሉይ ኪዳን አንብቡ፣ እባካችሁ ብሉይ ኪዳን አንብቡ። ፈጣሪ አይሞትም፣ አይወልድም፣ አይወለድም። መውለድ ማግባት፣ ይሄ የሰው የኛ ባህሪ ነው እንጂ የፈጣሪ አይደለም። እና በቃ አስመስዬ መኖር ስለሰለቸኝ ነው፣ ባይ ዘ ወይ ክርስትና ውስጥ አስመስዬ በቃ፣ ፈጣሪ እንዳለ እያወቅሁ ግን ደሞ ፈጣሪ ነው ማለት አስጠላኝ። በቃ ደግሞ በጣም ብዙ ነገር እንሰማለን እዚህ ሶሻል ሚዲያ ላይ ማለት ነው በጣም በቃ እሱ ራሱ ግራ በቃ አው በጣም ነው የተወዛገብኩት፣ እውነቴን ነው። አንዱ ይመጣና ኢየሱስ ፍጡር ነው ይላል፣ አንዱ ደግሞ አይ አረ ፍጡር አይባልም ይላል፣ አንዱ በስጋ እንትን ነው ይላል። እና በጣም ግራ ገባኝ። በቃ ልክ እንደ እንትን ነው እንደ መቅዲ ባለፈው የሰለመችው ልጅ አለች። በቃ እንደሱ አበሽተኛ ሆንኩ ማለት ትችላላችሁ። ነፍሴ በጣም ነው የተጨነቀችው። ምክንያቱም እኔ ከሞት በኋላ ሲኦል መግባት አልፈላቃለሁ። አንድ ቀን በቃ እመለሳለሁ ብዬ ለራሴ እንትን ብዬ ነበርና ሶ ምልላችሁ ፈልጌ ነው። እባካችሁ ክርስቲያን እህት ወንድሞቼ፣ ማርያም አትመለክም፣ የማርያም ልጅ ኢየሱስ አይመለክም። ኢየሱስም አምላኪ ነበረ፣ ለአምላኩ ይሰግድ ነበረ። 40 ቀን 40 ሌሊት በጾም ጸሎት አስቡ። በኢየሱስ ምን እንጃ፣ አስቡ። እና ኢየሱስ በጣም ያውም ለሊቱ ሙሉ ሲጸልይ አደረላል፣ ኢየሱስ ማለት ነው። እኛ እንቅልፋሞች ነን እንተኛለን፣ አይደል? ኢየሱስ ግን ለሊቱ ሙሉ ሲጸልይ የሚያደር ነቢይ ነበረ። አስቡ። በጣም የተከበረ ነቢይ ነው። አምላክ አይሞትም፣ በቃ አይወልድም፣ አይወለድም። ወደ እውነት ነው። በደንብ ደግሞ የምነግራችሁ ነገር ምንድን ነው? ብሉ ከዳን አንብቡ። እሺ ብሉ ከዳን አንብቡ። እነዚያ ታላላቅ ነቢያት እናሙ እናራሂም እያመለኩት አምላክ በቃ፣ አንዱን አምላክ እናመልክላለሁ። እሱ ደግሞ አልሞተም፣ በቃ ማንም ሊቀርቦ በማይችል ብርሃን ውስጥ ይኖራል። እና ኢየሱስ ያን አምላክ ምን አለ አባቴና አባታችሁ ፈጣሪዬ እና ፈጣሪያችሁ አለ ሰ አንድ ፈጣሪ አለ አንድ አምላክ አለ ሌላ ነገር የለም በቃ እና እኔ ለአንድና ለመጨረሻ ጊዜ ነፃ ወጥቻለሁ አመሰግናለሁ ቃልዬ ሁላችሁንም አዲስ በጣም ብዙ ሰዎች ከጎን የነበራችሁ በጣም አመሰግናለሁ እና በጣም ደስተኛ ነኝ ነፃ ወጥቻለሁ ዛሬ እስቲ ቃሞኒስጥሽ አለው ከጎንሽ ሁሌም ማለት ነው። እንደ አሁኑ ሁል ጊዜ አለው ከጎንሽ። እኔ ምናልባት በመጨረሻ ቃሊን አንድ ጥያቄ ጠይቃትና በቃ ጠይቄ ወርዳ